የታላቁ የኢትዮጵያ ሕዳሴ ግድብ የቱሪዝም እንቅስቃሴን ከአማራ ክልል ቱሪዝም ጋር ለማስተሳሰር እየተሰራ መሆኑን የአማራ ክልል ባሕልና ቱሪዝም ቢሮ አስታወቀ። የቢሮው ኃላፊ አቶ መልካሙ ጸቀዬ የሕዳሴ ግድብ መመረቅ ከቱሪዝም አኳያ ሲታይ ከፍተኛ ሀገራዊና ክልላዊ ጠቀሜታ አለው ብለዋል። እንደ ክልል በአባይ ወንዝ መነሻና ገባር አካባቢዎች አማራ ክልል የአባይ መነሻ መሆኑን ሊገልጽ የሚችል የቱሪዝም መዳረሻ ልማት በመስራት የሕዳሴ ግድብ ቱሪዝምን ከአማራ ክልል ቱሪዝም ጋር ለማስተሳሰር እንደሚሰራ ገልጸዋል። በዓለም ትልቁ ወንዝ የሚነሳበት አካባቢ መሆኑን በተገቢው መንገድ ሊገልጽ የሚችል የቱሪዝም መዳረሻ ልማት ስራዎች መስራት ነው። በሁለተኛ ደረጃ አብዛኛውን ውሃ ክልላችን ውስጥ የሚመነጭ ከመሆኑ ጋር ተያይዞ ለአባይ ገባር የሆኑ ወንዞችን በተገቢው መንገድ በማስተዋወቅ ዙሪያቸውን በማልማት በመንከባከብ፣ በመጠበቅ እነሱንም የቱሪዝም መዳረሻ እንዲሆኑ የማድረግ ስራዎችን እንሰራለን። ለምሳሌ አንዱ ከፍተኛ የውሃ ማማ ሆኖ ለአባይም በከፍተኛ ደረጃ ለገባሮቹ ውሃ የሚገብረው አንደኛው ጉና ነው። ጉና ጥብቅ ስፍራ ነው። ይህን ጥብቅ ስፍራ በተገቢ መንገድ በመንከባከብ በማልማት ስራዎችን መስራት መቻል አለብን ብለን ከደብረ ታቦር ዩኒቨርሲቲ ጋር ከፍተኛ ስራዎችን እየሰራን ያለ ነው። በተመሳሳይ ሰከላና አካባቢ በተለይም ግሽ አባይ ላይ እንዲሁ አይነት ስራዎች ተጀማምረዋል። የሕዳሴ ግድብ መመረቁ አማራ ክልል ውስጥ ተነስቶ የሚያልፈውን አባይ እንዲጎበኝም እድል ይፈጥራል ያሉት አቶ መልካሙ ለዚህም ከባህር ዳር ተነስቶ ጭስ አባይ የሚደርስ 42 ኪሎ ሜትር የመዳረሻ ልማት እቅድ እንደተያዘም ጠቁመዋል። የአባይ ማራቶን የሚል አንድ ፕሮጀክት አለ። ባህር ዳር ሚሊኒየም ፓርክ ተነስቶ ጭስ አባይ የሚደርስ አንድ የመዳረሻ ልማት አለ፣ ወደ 42 ኪሎ ሜትር የሚሸፍን ከደብረ ማርያም ይነሳል ጭስ አባይ የሚደርስ ማለት ነው። ይህንንም አልምቶ ትስስር በመፍጠር የቱሪዝም መዳረሻ አድርጎ የማስቀጠል ስራዎች ተገቢ ናቸው ብለን ነው የምንወስደው። የሕዳሴ ግድብ መመረቁም ክልላችን ውስጥ ያለውን አባይ እንዲጎበኝ እድል የሚፈጥር ነው። የቢሮ ኃላፊው አቶ መልካሙ የሕዳሴ ግድብ መመረቅ በአባይ ወንዝ ላይ ጥናት የሚያደርጉ አካላት በወንዙ መነሻና ገባሮች ላይ ጥናታቸውን እንዲቀጥሉ፣ እግረ መንገድም ክልሉን እንዲጎበኙ እድል ይፈጥራል ብለዋል። በርካታ አሳሾች፣ በርካታ ቱሪስቶች ወደ ኢትዮጵያ ሲመጡ አንደኛውና ትልቁ ጉዳያቸው የአባይን መነሻ ማየት፣ ማወቅ፣ በዛ ላይ ምርምር መስራት ነው። ሶ አሁን የሕዳሴ ግድብ በዚህ መንገድ መጠናቀቁ ደግሞ ወደ ኋላ ተመልሰው እንዲመራመሩ እንዲያጠኑ አካባቢዎቹንም እንዲጎበኙ ምቹ ዕድል ይፈጥርላቸዋል ብለን ነው የምንወስደው። እንደ አጠቃላይ እንደ ሀገርም የቱሪዝም ሩቶችን በማስተሳሰር የቱሪስቱን የቆይታ ጊዜ የማራዘም ከፍ ያለ ፍላጎት ስላለ ከፌዴራል ቱሪዝም ሚኒስቴር ጋር በመቀናጀት በርካታ ስራዎችን ለመስራት አቅደናል። በተጨማሪም የንጋት ሐይቅ ደሴቶችን የቱሪዝም እንቅስቃሴ በጣና ሐይቅና በጣና ውስጥ ከሚገኙ ደሴቶች የቱሪዝም እንቅስቃሴ ጋር በማስተሳሰር የጣና ገዳማት ለዓለም እንዲተዋወቁ የማድረግ እቅድ መያዙንም የአማራ ክልል ባሕልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋዬ አስረድተዋል። ዘገባው የዘጋቢያችን የአድኖ ማርቆስ ነው።